በስምአብ ወወልዶ መንፈስ ቅዱስ አዶ አምላክ አምን። ስንክሳር ዘውረሃ ሰኔ 19 አንድ አምላክ በሆነ በአብ ወወልዶ መንፈስ ቅዱስ ም ሰኔ 19 ቀን አዲስ ግርጊስ ሰማይት ሆነ። የዚህም ቅዱስ የአባቶ ሲም መዛዚህም ነው። ትሩጋሜውም ድንገተኛ ማለት ነው። እርሱ ኢስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አገብቶ ከእርሷም ሶስት ልጆችን ወለደ። ከሶስቱም አንዱ ይሄ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷ ማንም የክርስቲያንን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መሳዊቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፍ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም በአፍ ውስጥ እንዲህ በሆነ የዋናው የቁርባኑ ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚህች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥምቀት እንድጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍት ወደሚባል ሀገር ሸሸ። በዚያም ሶስት ዓመት ኖረ። ወሬውን በተገለጠ ጊዜ ቀጡር ወደሚባል ሀገር ሄዶ የሊዲያው ሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህ በኋላ ወደ ሀገሩ ድምራ ተመለሰ እስላሞችም ሰሙ ይዘውም ለመኮንኑ ሰጡት የመኮንኑም ሚስት ክርስቲያን ነበረች ለመኮንኑም አታሰቃየው አለችው መኮንኑም አስሮ በወኅኒ ቤት ዘጋበት እስላሞችም ተሰበሰቡ የወኅኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት አካላቱንም እንቆራረጡት በህይወትና በሞት መካከል ጣሉት ሲነጋም ክርስቲያኖች የሞተ መስሏቸውና መሰላቸውና ለቀብሩት መጡ። ነገር ግን በህይወት አገኙት። ከዚህ በኋላ እስላሞች ተሰብስበው ከዚህ ምክሪ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድላለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የህያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክድም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። የመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንድታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው አበረታታውም። ከሰማዕታትም ጋራ እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህ በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱንም በላዩ እየነደደ ምንም ምን አልነካውም። ወስደውም በገበያ ውስጥ ጣሎት። ከዚያም አንስተው በባህር ውስጥ ጣሎት። በእግዚአብሔርም ፈቃድ ወደ ደሰቱ ወደ ዳር ደረሰ። እናቱም ጠብቃው ነበረና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት፣ ሥጋውንም በውስጧ አኖሩ። ከእርሱም ታላላቅና ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር። አሜን። ዳግመኛም በዚች ዕለት ሰማይት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህ ቅዱስ ከድምያት አውራጃ ሲሟ በአኖ እስከሚባል ሀገር ከአቅራብ መኮንን ከቆጵሪያኖስ ጭፍሮች ውስጥ ከከተማዋ ታላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስም በፊቱ ታመነ። ወደ አደናውም ወሰዱት። በመኮንኑ አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋለው፤ አልታዘዘለትም አልታዘዘለትም ሥቃዩንም አልፈራም መኮንኑም አልፈራም መኮንኑም ወስዶ ጽኑ ሥቃይ አሰቃየው። ከዚያ ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገደልበት ቦታ ሊወስዱት አወጡ። ብዙ ህዝብ ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ፣ የሚጠብቃቸው ሰው ነበር። እነርሱ በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔርም መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና በአይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበር ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን በዚህች ቀን አምስት ጭፍሮች በሰማይትነት ሞቱ ኢልህም አርሶፎኒስ ጴጥሮስ አስክሪዩን፣ አርገኒዮስ እና ኢልፊዮስ በ ውስጥ ይኖሩ ነበር መከነኑም ለጣውታት እንዲሰው ባስገደዳቸው ጊዜ እኛስ የንጉሳችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ ሁለት ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚህ በኋላ እንዲያመጧቸው እንዲያመጣቸው አዘዘ። በፊቱ በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሰው አጋንንት ግን አንሰዋም አሉት። አንገታቸውን አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርገኔዎስም ወንድሞቹን እኔ እውነትን እነግራቸዋለሁ የእግዚአብሔር መልአክ አምስታችንንም በስማችን ስጠራን ሰምቸዋለሁና አላቸው። ዳከስ ወደሚባል መኮንን ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክ ተሰዋ አለው። እምብ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩ አዘዘ። በመለሱትም ጊዜ በወሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወለጉት አዘዘ። ሁለተኛም እስከሚነጭ ድረስ በሰረከላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱን ጠብቆ ክብር ገባውና ለጌታችን ለብሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳኬስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዘቀው እንዲሰቅሉ ታዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲነዱበት አዘዘ። ይህንም እግዚአብሔር እየረዳው ታገሰ። ከጉድጓዱም በወጡት ባወጡት ጊዜ ከስቃዩ ብዛት እየተነሳ ስጋው ጠወለገ፣ መናገርም ተሳነው በግንድ ውስጥም አስረው ጣሉት። ከዚህ በኋላ አርጌኒዎስን ይቀርቡት አቀረቡት። ዳኬስም ለአማልክት ሰዋ አለው። እምቢ ባለውን ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና ያለ መጠጥ በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛ እስክሪውንን አቀረቡት። ዳኬስም ለራሴ ይዘን በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውን ጊዜ እንዲያሰቃዩት፣ እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡ እንዱትና በጽኑ ስቃይ ያሰቃዩት። በትዕግሥቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽምህ ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲህም አደረጉበት። ደግመው ዳቆን ቢልፊዮስን አቀረቡት። መኮንኑ ዳኪዮስም እንዳትሞት ለአማልክት ሰው አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩ ታዘዘ። ስጋውንም ሰነጣጠቀው። ሰነጣጠቀው በከተማው አደባባይ ጎተቱት። እንጨት ተክለው ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖቱም ባልተናወፀ ጊዜ በረሃብና በፅም እንዲሞት በግንድ ውስጥ አስረው ባላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንዶችም ምዕመናን ከውጭ ሆነው ይጎበኙት ነበር። አሄን የተባለው የሰኔ ወር በባቴ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱንም እርሶን አውጥተው ደጁን በሌሎች ላይ ዘጉ። የከበረ አርጌኔስም ከአምስት ቀን በኋላ አረፈ። እርሶን አውጥተው በቀሩት ላይ ደጁን ዘጉ። ብጽህ አስከሪዮንም ከአስራ ሁለት ቀን በኋላ አረፈ። እርሶንም አውጥተው በቀሩት ብልፊዎስ ላይ ደጁን ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታግሱኝ፣ በዚች ሌሊት እወጣለሁና አላቸው ከ19 ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔርም ምስጋና ይሆን እኛንም በህ ገለኞች ጸሎት ይማረን። በረከታቸውም ከኛ ጋራ ትኑር ለዘላለሙ አሜን። በዚችም ዕለት የደብረ ቋዐት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከኛ ጋራ ትኑር ለዘላለሙ አሜን። ሰኔ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጊዮርጊስ ሐዲስ ሰማዕት፣ አባ ብሶይ አኖብ ሰማዕት ቅዱሳን አምስቱ ጭፍሮች፣ አባቶቻችን የደብረ ቁዋዐት ጻድቃን። ወርሐዊ በዓላት፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ ይላለው በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 እስከ 18። ጌታዬ፣ ሆይ ከብልጽግናቸው ብዛት የተነሳ ብዙ ምባ ካገቡት ይልቅ የደሃይቱን አነስተኛ በባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ አራት ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ውጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈው እና ያጻፈው ከጊዝ ወደ አማርኛ የተረጎመውን ቃለ ንባብን በእርካታ መንፈስ እና በተመስጦ ህሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማርያን። አምን ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። አምን ይቆየን።